ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያድርልኝ። በድጋሚ ለባለ መስቀሉ ለብርሃነ መስቀሉ እንኳን በሰላም አድረሳችሁ ማለት ወዳለው ውድ ሣድስ ቤተሰቦቼ፣ ዛሬም እንደተለመደው ይህን ዘመን እንድንዋጀው እንድናውቅ የሚያደርጉ በጣም ጠንቃቃ የሚያደርጉን መረጃዎች ይዤላችኋለሁ። እንግዲህ የአሜሪካ መንግስት፣ የትራምፕ አስተዳደር በዓለም ላይ ያሉ ምናልባት ከ800 በላይ ሊጠጉ የሚችሉ የጦር መኮንኖችን አርጀንት ሚቲንግ አፋጣኝ የሆነ ስብሰባ ተጠርቷል ማለት ነው። ይሄ ጉዳይ የሆነ ችግር እየተፈጠረ እንዳለ የሚያሳይ እንደሆነ እየሰማን እንገኛለን። ይሄ ጉዳይ ምን ሊሆን ይችላል? እንደገናም ደግሞ ቀጣይ አለማችን ላይ ምን ስጋት ተደቅኗል? ምክንያቱም ያለ መረጃ መረጃና የተጠራከረ የስለላ ምንም ዶክመንት ሳይዙ እንደዚህ አይነት ነገር አይደረግም። በዓለም በታሪካችን ነው ያሉት። አብዛኛዎቹ ጀነራሎች ጥሪ የተደረገላቸው በዓለም አቀፍ ደረጃ ላይ በየካምፖቻቸው በየጦር ካምፖቻቸው ያሉ ጀነራሎች እንደተናገሩት እንደዚህ አይነት ጥሪ እምብዛም ተስተውሎ የማያውቅ መሆኑን፣ በባለፉት እንግዲህ አስርተ ዓመታት ውስጥ እንደዚህ አይነት አፋጣኝ ጥሪ ደርሶን አያውቅም የሚል ነገር እየተነገረ ይገኛል። ምን ሊሆን ይችላል? ዓለም ላይ እየተሰማ ያለ ከውስጥ ለውስጥ እየሄደ ያለ መረጃ ያለ እሱን በተመለከተ ለቤተሰቦቻችን ለእናንተ እናካፍላቸዋለን። በሌላኛው ደግሞ እንግዲህ ከተማዋን ሙሉ ለሙሉ አደጋ ውስጥ የከተተ ነገር ግን በአንድ የከተማዋ ስፍራ ላይ ኦልሞስት ሲንክ ሆል ወይም ደግሞ አፉን የከፈተ መሬት የሰለቀጣትን ከተማ አሳያችኋለሁ። በጣም ይገርማል። በመጽሐፍ ቅዱስ ላይም ይህን ተመልክቶ የተጻፉ ሀሳቦች ምን ይጠቁማሉ? መሬት አፏን ከፍታ ስትውጥ እና ስትሰለቅጥ ምን ማለት እንደሆነ ማየት ይኖርብናል። በቀጥታ ከዛው ፕሮግራም ጀምርላችኋለሁ። እንግዲህ እዚህ ስክሪን ላይ እንደምትመለከቱት እቺ ከተማ ላይ ይሄ አይነት የመሰልቀጥ ማለትም ከተማዋን ተመልከቱ። እዚህ ስክሪን ላይ እንደምታዩት ኦልሞስት መሬት አፏን ስትከፍት ነው የሚያሳያችሁ ይሄንን በተመለከተ ኦልሞስት እዛ ቦታ ላይ ያሉ መኪናዎችን በጠቅላላ ነው ወደታች ታች የሰለቀጠችው። እንደምታዩት ተደርምሶ ወደ ውስጥ ሲገባ ትመለከቱታላችሁ። እንደገናም ደግሞ በጣም ማሲቭ የሆነ ነው፣ በጣም አስፈሪ የሆነ ነው። ይሄ ጉዳይ የተከናወነው እንግዲህ በመልእክት ስላለው ነው። እግዚአብሔር ማስተላለፍ የሚፈልገው መልክት አለ ብዙ ጊዜ እንደዚህ አይነት ሆሎች ተሰንጥቀው ብዙ አደጋ በሚፈጥሩበት ሰዓት ላይ እግዚአብሔር ማስተላለፍ የፈለገው መልእክት ስላለ ነው። ይሄ ደግሞ በዚህ አሁን በዚች በባንኮክ ብቻ የተጀመረ ነገር አይደለም። የእግዚአብሔር መልእክት ግልጽና ግልጽ ነው። ይሄን ተመልክቶ በጣም ተደጋጋሚ የመሬት አፏን ተከፍታ የምትውጥበት የምትሰለቅጥበት ነገር ዓለም ላይ ተከስቷል። በዓለማችን ታሪክም በመጽሐፍ ቅዱስ ታሪክ ላይም ተደጋጋሚ እንደዚህ አይነት ነገሮች ሆነዋል። ይሄን ሲገልጸው ሚዲያ ራሱ ሆረር አስ ማሲቭ ነው የሚለው። እንደ ሆረር ነው፣ በጣም አስደንጋጭ ነው። እንግዲህ ምናልባት ከተማዋ የራሱ የኢንፍራስትራክቸር ችግር ሊኖርበት ይችላል፣ የሆነ የተፈጠረ ስህተት ሊሆን ይችላል። ነገር ግን እንደምታውቁት የሰው ልጅ እውቀቱና አእምሮ በራሱ የተመካበት እግዚአብሔር ላይ ያለውን እምነት የደረመሰበት ዘመን ላይ ነው ያለ ነው። ስለዚህ እግዚአብሔር ሰው ልጅ በተማመነበት ጠንካራ ነገር ሰርቻለሁ በጣም መሰረታዊ አለትን መስርቻ ያለው ብሎ ባለበት ነገር ላይ ነው እግዚአብሔር ቁጣውን ኃይሉን ማስጠንቀቂያውን የሚገልጸው። ይሄ እንግዲህ እንዳልኳችሁ ምናልባትም የከተማው ኢንፍራስትራክቸር ሊሆን ይችላል ወይም ደግሞ ሌላም ነገር ሊሆን ይችላል እየተባለም ያለው ከዛ ጋር ሊያያዝ ስለሚችል ማለት ነው። በጣም ጠንካራ አድርጎ ተሰርቶ የነበረ አስፋልት ነው። እንደምትመለከቱት ከስር በጣም አደገኛ ኮንክሪቶች እንዳሉበት የከተማው አጠቃላይ ኢንጂነሮች ሁሉ ሲናገሩ እንዴት ሊከሰት እንደቻለ ራሱ ግራ የተጋቡበት እንደሆነ ታያላቸው። ይህም በተመለከተ ቅዱስ መጽሐፍ በብዙ ደጋግሞ የነገረን ማስረጃዎች አሉ። በትንቢተ ኢሳይያስ ምዕራፍ 24 ከቁጥር 17 ላይ በምድር ላይ የምትኖር ሆይ ፍርሃትና ገደል ወጥመድም በአንተ ላይ አሉ ብሎ ይናገራል። ገደል ወጥመድ በአንተ ላይ አሉ። እግዚአብሔር ሊነግረን የፈለገው ነገር ምንድን ነው? የሰማይ መስኮቶች ተከፍተዋልና የምድርም መሰረት ተናውጣለችና፣ ከፍርሃት ድምፅ የሸሸ በገደል ይወድቃል፣ ከገደልም የወጣ በወጥመድ ይያዛል። ምድር ተሰባበረች፣ ምድር ፈጽማ ደቀቀች፣ ምድር ተነዋወጠች። ይህንን እግዚአብሔር ሊነግረን የሚፈልገው ጉድጓዶች አፋቸውን ተከፍተው መሬቶች በሚወጡበት በሚደረምሱበት ሰዓት የሰው ልጅ የተማመነበትን መሬት ቆሞበት ይሄ አንተ ነው ይሄ እኔ ነኝ በሚለው መሬት ላይ የሚፈጠር አንዳች ነገር እግዚአብሔር ቁጣ እንዳለበት ወይም ማሳሰቢያ ማስጠንቀቂያ እንዳለበት እየነገረን ነው። ይሄም ስለዚህ በምድር ላይ ምትሮር ሆይ፣ ፍርሃትና ገደል ወጥመድም በአንተ ላይ አሉ ብሎ ይነግረናል። በዮሐንስ ራእይ ምዕራፍ 12 ከቁጥር 10 ላይ ምድሪቱም ሴቲቱን ረዳቻት ምድሪቱም አፏን ከፍታ ዘንዶው ከአፉ ያፈሰሰውን ወንዝ ዋጠችው በሚል ይናገራል። ስለዚህ መሬት አፏን ከፍታ የምታረገው ነገር ማለት አንድም የእግዚአብሔር ቁጣ፣ ሁለተኛ ደግሞ ማስጠንቀቂያ እንደሆነ ታያላችሁ። ይህን በዮሐንስ ራእይ ምዕራፍ 12 ላይም እንደዚሁ ተቀምጦ ትመለከቱታላችሁ። በዮሐንስ ራእይ ምዕራፍ 9 ከቁጥር 1 ጀምሮ አምስተኛው መልአክ ነፋ ከሰማይ ወደ ምድር ወድቆ የነበረ ኮከብ አየው። የጥልቁም ጉድጓድ መክፈቻ ተሰጠው ይላል። ይሄ ጉድጓድ በሚፈጠር በሚደረመስበት መሬታችን መደርመስ፣ መሰልቀጥ በሚያገጥማት ሰዓት ላይ እግዚአብሔር የሚያስተላልፈውን ነገር፣ የጥልቁን ጉድጓድ መክፈቻ ተሰጠው ሲል የጥልቅ የሚለው ነገር ቁጣ ያለበት የእርኩሳኖቹ መውደቂያና የእርኩሳኖቹ መኖሪያ ጥልቁ ጉድጓድ ብሎ እንደሚሰጠው በመጽሐፍ ቅዱስ ላይ እንመለከታለን። በምድር ላይ እንደዚህ አይነት ነገሮች በሚከሰቱበት ሰዓት ሰው በተማመነበት አቅም አለኝ፣ ብርታት አለኝ፣ ጎበዝ ነኝ፣ በጣም የሚገራርሙ ኢንጂነሮች ሰርተውታል። ባንኮክ እንግዲህ እንደምትታወቀው በጣም ትልቅ ሀገር፣ ትልቅ ከተማ ናት። ነገር ግን በተማመኑበት መሬት ላይ ነው እግዚአብሔር በዛች ከተማ ላይ የሚደረገውን የግልሙትናና የፍትወት መንፈስ ለመቆጣትና ቅጣት እንዳለው ለማሳየት ማስጠንቀቂያ እየሰጠ ያለው ለይህ ለኛም ለሁላችንም እንደሆነ ልናስበው ይገባል። ስለዚህ የጥልቁ መክፈቻ ጉድጓድ የጥልቁ ጉድጓድ መክፈቻ ይለዋል ማለት ነው። ሌላኛው በይሁዳ መልእክት ምዕራፍ 1 ከቁጥር 11 ላይ ወዮላቸው በቃየን መንገድ ሄደዋልና ስለ ደሞዝም ለበለዓም ስህተት ራሳቸውን አሳልፈው ሰጥተዋል። በቆሬም መቃወም ጠፍተዋል፣ ብሎ ያስቀምጠዋል። የነ በለዓም ስህተት ምንድን ነው? የቃየል መንገድ ምንድን ነው? የኃጢአት የሞት የደም ይሄ መንገድ ጉድጓድ እንዳለበት እግዚአብሔር ማስጠንቀቂያ ይነግረናል። በመዝሙረ ዳዊት ምዕራፍ 40 ከቁጥር ሁለት ላይ ከጥፋት ጉድጓድ ከረግረግም ጭቃ አወጣኝ ይላል። ስለዚህ ጉድጓድ የሚባሉ ነገሮች ሲፈጠሩ፣ መደርመስ የሚመጣ ነገር ሲፈጠር እግዚአብሔር ለምድር የሚሰጠው ማስጠንቀቂያ ነው። እግዚአብሔር የሚወዳቸውን ሰዎች ከጉድጓድ ከረግረግ ጭቃ ነቅሎ የሚያወጣ እንደሆነ ታያላችሁ። ዳዊት ሲናገር እግሮቼን በድንጋይ ላይ የቆማቸው አረማመዴንም አጸና አዲስ ዝማሬን ለአምላካችን ምስጋና በአፌ ጨመረ። ብዙዎች ያያሉ፣ ይፈሩማል በእግዚአብሔር የሚታመናሉ ብሎ ያስቀምጣል። ምክንያቱም ከጉድጓድ ከጨክርክርግር ከጭቃ ነቅሎ ሲያወጣው ዝማሬ አንደበቱ ላይ እንደጨመረለት ይናገራል። ይሄን ያደረገበት ምክንያት እግዚአብሔር ዳዊትን ከጉድጓድ ከጥፋት ከረግረግ ከጭቃ ነቅሎ ያወጣው ሌሎች አይተው ፈርተው እግዚአብሔርን ማመስገን እንዲችሉ ማስጠንቀቂያ እየሰጠ እንደሆነ በትክክል ይናገራል። እዚህ ላይ ቁጥር አራት ላይ እግዚአብሔርን የታመነ ወደ ትዕቢተኛና ወደ ሐሰተኛ ያልተመለከተ ሰው ምስጉን ነው ይላል። ትዕቢተኛው አጋንንት ነው ዲያብሎስ ነው። ሐሰተኛው ውሸታም የውሸት አባት የሆነው ቆሻሻ መንፈስ የሆነ ዲያብሎስ ነው። ይህንን በተመለከተ ሰዎች ወደዛ እንዳይመለከቱ እግዚአብሔር ላይ መታመን እንዲኖራቸው እግዚአብሔር የሚያደርግበት አንዱ መልክ መልኩ ይሄ እንደሆነ እናያለን። በመዝሙር ዳዊት ምዕራፍ 106 ከቁጥር 13 ጀምሮ እንደዚህ ይናገራል። ፈጥነውም ስራውን ረሱ፣ በምክሩም አልታገሱም። በምድረ በዳ ምኞትን ተመኙ፣ በብርሃም እግዚአብሔርን ተፈታተኑት። የለመኑትን ሰጣቸው፣ ለነፍሳቸው ግን ክሳትን ላከ። ሙሴንም እግዚአብሔር ደሰውን አሮንን በሰፈር ተመቀኟቸው ነው የሚለው። ከዛ በኋላ ቁጥር 17 ላይ ምድርም ተከፈተች፣ ዳታንን ዋጠችው ብሎ ያስቀምጣል። ስለዚህ ምድር አፏን ከፍታ ስትውጥ ቁጣ እንዳለበት እንመለከታለን። የአቤሮንንም ወገን ደፈነች ነው የሚለው። ዋጠ፣ ሰለቀጠች፣ ደፈነች፣ በጣም በሚገርማችሁ ሁኔታ ከዛ በማህበራቸውም እሳት ነደደች፣ ነበልባልም ሀጣንን አቃጠለቻቸው። በኮሬብም ጥጃን ሰሩ ቀልጦ ለተሰራ ምስልም ሰገዱ። ሳርም የሚበላ በበሬ ምሳሌ ክብራቸውን ለወጡ። በጣም ይገርማል። እንግዲህ እንደምታዩት ኤዥያ ውስጥ እነዚህ አሁን ባንኮክ አካባቢ ያለውን ኃጢአት ታያላችሁ። የበሬ አምልኮ፣ የዘንዶ አምልኮ፣ የምን የበዛበት ነው በዛ ቦታ ላይ ይሄ ሳር የሚበላን በሬ በምስላቸው በኢኖ በክብራቸው ለወጡ ነው የሚለው በዚህ አይነት ቦታ ላይ ምድርም ተከፈተች ዳታንን ዋጠችው እንዳለ ይሄንን መንፈስ የሚሰለቅጥበት የእግዚአብሔር ቁጣ የሚገለጥበት መንገድ እንደሆነ ታያላችሁ። በኦሪት ዘኍልቁ ምዕራፍ 16 ከቁጥር 30 ላይም እንደዚሁ እግዚአብሔር ግን አዲስ ነገርን ቢፈጥር ምድርም አፏን ከፍታል፣ ምድርም አፏን ከፍታ እነርሱን ለእነርሱም ያለውን ሁሉ ብትውጣቸው ይላል። ስለዚህ እግዚአብሔር ይሄ በጣም የሚገርም ቁጣው እንደሆነ ታያላችሁ። ከዛ በህይወታቸውም ወደ ሲኦል ቢወርዱዋል። ያን ጊዜ እነዚህ ሰዎች እግዚአብሔርን እንደናቁ ታውቃላችሁ። እንዲህም ሆነ ይህን ቃል ሁሉ መናገር በፈጸመ ጊዜ ከበታቻቸው ያለው መሬት ተሰነጠቀ አለና፣ ከዛ በኋላ የሚገርመው ምድሪቱም አፏን ከፍታ እነርሱን፣ ቤተሰቦቻቸውን፣ ለቆሬም የነበሩትን ሰዎች፣ ዕቃዎቻችንም ሁሉ ዋጠቻቸው ነው የሚለው። ዕቃዎቻቸውንም ሁሉ ዋጥቻቸው። እንደዚህ አይነት ነገር በሚሆን ሰዓት ላይ እንግዲህ ባንኮክ ነው የሰማነው። እዚህ ጋር 160 ሜትር ማለት 160 ጫማ ጥልቀት ያለው ሲንክ ሆል በአንዴ ድራማቲካሊ ስዋሎውስ ነው የሚል ዋጠቻቸው። vehicles after it forms on busy road በጣም busy በሆነ ባይ ይዞ ሆስፒታል አካባቢ ነው ይሄ የሆነው። ከዛ በኋላ በጣም ድራማቲካሊ ወዲያው በፍጥነት ነው። እቃዎቻቸውንም ይላል እቃዎቻቸውን ሁሉ ዋጥቻቸው። እዚህ ጋር ደግሞ መኪናዎቻቸውን ዋጠ ይላል። እዚ ጋር ስዋሎስ ቬሂክልስ ብሎ ይናገራል። በጣም ብዙ ዜናዎች በጣም የሚገራርሙ መልእክት እዚ ጋር አላቸው። ሲናገሩበትም እንግዲህ የሚገልጹበትም መንገድ በጣም ይገራርማል። ለምሳሌ እዚ ጋር ይሄ ዜና ሲገልጸው ምን አለ? ኒውስ ዶት ኮም ምናምን ሆረር ሲንክ ሆል ስዋሎስ ቢዚ ስትሪት ነው የሚለው። ስዋሎ ነው የሚለው። ዋጠች ነው የሚለው የመዋጥ ነገር እዚህ ጋር ታያላችሁ። በጣም ብዙ ባንኮክ ላይ የተደረገው ነገር በጣም የሚገርም እንደሆነ ታያላችሁ። እንግዲህ ማሲቭ 160 ፉት ሲንክሆልስ ዋሎ ውስቃል። ዋጠች ነው የሚለው መኪናዎችን። ኖክስ አውት ፓወር ኃይል እንዳይኖር አደረጉ፣ እንዲቋረጥ ማለት ነው። ዋተር ኢን ታይላንድ ባንኮክ፣ በታይላንድ ባንኮክ ይሄ የእግዚአብሔር ማስጠንቀቂያ ለተማመኑበት መሬት ለሚተማመኑበት ነገር ሰጥቷል። እኛ ግን ብልህነን፣ አስተዋይነን በምድር ላይ ከሚከሰተው ነገር በጠቅላላ ትምህርት እንወስዳለን። እግዚአብሔርን እናከብረዋለን። ክብር ሁሉ ምስጋና ለእሱ ይገባዋል። አደጋ ውስጥ ካለችው ምድራችን ከኢትዮጵያን ሁሉ ከዚህ አደጋ ውስጥ የሚያወጣልን እግዚአብሔር ነው። አንታበይም፣ እንንበረከካለን፣ ለእግዚአብሔር እንገዛለን። እግዚአብሔር ከእንደዚህ አይነት ነገር እንዲሰውረን ሁልጊዜ ደጋግመን እንጸልያለን ማሳያው፣ ማስጠንቀቂያውንም ሰምተናል። የእግዚአብሔር ማስጠንቀቂያ እኛ ዜና አድርገን አይደለም እናወራው፣ ነገር ግን ሕይወት አድርገን ወደ ውስጣችን እንተረጉመዋለን። ክብር ለእግዚአብሔር ይሁን። ወደ ሌላኛው መረጃ ልውሰዳችሁ። እንግዲህ በአሜሪካ እየተከናወነ ያለው ነገር ምንድን ነው? አፋጣኝ የሆነ ስብሰባ ተጠርቷል። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ እንግዲህ አሜሪካ በተለይ የአሜሪካ መከላከያ ሚኒስትሩ ሄግዘት የሚባሉ ሰው ትልቅ ውዝግብ ያለበት ሰው እንደሆነ ይታወቃል። አሁን ባለበት ሁኔታ ላይ የፕሬዝዳንት ትራምፕ የቅርብ ቀኝ እጅ እንደማለት ነው። በቅርቡ ማለትም በቀጣዩ ሳምንት ኦልሞስት በእነዚህ ጥቂት ቀናቶች ውስጥ ማለት ነው። በዓለም ላይ በተለያዩ የአሜሪካ ወታደራዊ ካምፖች ላይ የሚገኙ የወታደር የሚሊተሪዎቻቸውን ጀኔራሎችና መሪዎች የጦር መኮንኖችን ወደ አሜሪካ ተጠርተዋል ማለት ነው። በጣም አፋጣኝ የሆነና አርጀንት የተባለ ሚቲንግ እንደሆነ ታውቋል። ይሄ እንግዲህ ትራምፕ ቢል ሄግዘት አንዩዥዋል ሚቲንግ ዊዝ ጀነራልስ አዝ ፍሬንድሊ ሚትፕ በሚል ተነግሯል። ሌላ ውዝ ጋርዲያንስ ሲዘግበው ዩኤስ ሚሊተሪ ብሬስ በተመለከተ ደግሞ ሌላ ውዝግብ ነው። የአፋጣኝ ስብሰባው አስደንጋጭ የሆነ ነገር ስለፈጠረ ይሄ ሰው መባረር አለበት የሚል በዚህ ሰው ላይ በመከላከያ ሚኒስትሩ ላይ ጥያቄ እንዳስነሳና ግን ተወደደም ተጠላ ጄኔራሎቹና አድሚራሎቹ በአፋጣኝ እንዲመጡ መሰብሰባቸውን በተመለከተ እየተነገሩ ያሉ ነገሮች ሚዛን ደፍተዋል። እንግዲህ ይሄን በተመለከተ በጣም በሚገርም ደረጃ ወሬው በከፍተኛ ደረጃ ላይ በስጋት ዓለም ላይ እንዲፈጥር አድርጓል። እንግዲህ የተነገሩ ያሉ ነገሮች በጣም በርካታ ናቸው። አሜሪካ እንደሚታወቀው ከአፍጋኒስታን ከወጣች በኋላ በጣም ትላልቅ የጸረ ሽምቅ ዘመቻዎችን ወጥታለች፣ ገብታለች፣ ብዙም የመቆየት ነገር አታሳይም። ምክንያቱም የሰላም ጊዜ ውስጥ ያለው ጊዜ አጭር መሆኑ ለብዙ ነገር እንዲሆን ያደርጋል። እንደገና ብክነትና በጣም ብዙ ወታደራዊ ዘመቻዎችን በማድረግ የመጣው ነገር ኪሳራ እንጂ ሌላ የተለየ ነገር መምጣት ስላልቻለ ፖለቲከኞቹ በዚህ ዙሪያ ላይ ያላቸው ስጋት በደንብ ይታወቃል። ፕሬዚዳንት ትራምፕም እንግዲህ በሩሲያና በዩክሬን መካከል ያለውን ጦርነት ለመፍታት ረጅም ርቀት እየሰሩ የቆየበት ጊዜ እንዳለ ይታወቃል። ነገር ግን ያ አካሄድ ፌል አድርጓል። ምክንያቱም ጦርነቱ በቀላሉ የሚቋጫ አይመስልም። ስለዚህ በብዙም ነገር ሲታይ ለረጅም ጊዜ የሚቃወሙትን ጦርነት ራሱ ፕሬዚዳንት ትራምፕ እየገባበት እንዳለ የሚያሳዩ በጣም በርካታ ምልክቶች እየታዩ ይገኛሉ። ከነዚህ መካከል እንግዲህ ታሪክ እንደሚጠቁመው ለምሳሌ አሁን በ2025 በጣም በርካታ ጂኦ ፖለቲካዊ የግጭት ብልጭታዎች በሚቀጥሉት አምስት ዓመታት ውስጥ አሜሪካንን ወደ ሌላ ጦርነት ሊገፋፋት እንደሚችል ከጀርባ ያሉ መረጃዎች እያመላከቱ ይገኛሉ። ስለዚህ አፋጣኝ ስብሰባ፣ በጣም አፋጣኝ የሆነ ወታደራዊ ስልት አሜሪካ እንደሚያስፈልጋት እየተነገረ ይገኛል። የነዚህም ጀኔራሎች መሰብሰብ ቀጥሎ ያሉ አምስት የተለያዩ በአምስት ዓመታት የተለያዩ የጦርነት ግንባሮች አሜሪካ ልትጋፈጥ የምችልበት እየመጣና አፍንጫዋ ላይ እንደቀረበ የሚያሳይ እንደሆነ እየተነገረ ይገኛል። ለምሳሌ አሁን ባለበት ሁኔታ በጣም የየመንና በእስራኤል መካከል ያለው ጦርነት ምናልባትም ከዚህ በላይ ሊሄድ እንደሚችል የሚያሳዩ ነገሮች እየገፉ መጥተዋል። በመካከለኛው ምስራቅ ላይ እስራኤል ያላት ጦርነት እየተፋፋመ እየተጋጋመ ሊመጣ የሚችልበት ነገር አፍጥጦ እንደመጣ እየተነገረ ይገኛል። በዚህም የተነሳ እንግዲህ አሜሪካ በዚህ መካከለኛ ምስራቅ በተለይም እስራኤል በምታደርገው ጦርነት ላይ አሜሪካንን ጎትቶ ይዟት ይዟት ሊገባ የሚችል ነገር ከመቼውም ጊዜ በላይ አፍጥጦ እንደመጣ እየተነገረ ይገኛል። ይህም በተመለከተ እንግዲህ የየመንና ሁቲ አማጺዎቹን በቀይ ባህር ላይ ያላቸውን ዓለም አቀፍ መርከቦች እንዳይንቀሳቀሱ የማድረግ ኃይልና አቅማቸው ከጊዜ ወደ ጊዜ የጨመረ መጥቷል። አሜሪካም ይሄ ከፍተኛ ስጋቷ ነው። አሜሪካ እስካሁን እንግዲህ የአየርና የባህር ኃይል ጥቃቶች ላይ የተመሰረተ ጥቃት እያረገች ነው። ነገር ግን ሁቲዎችን ምናልባትም በአካል ገብቶ መዋጋት የሚያስፈልግበት ነገር ሊመጣ እንደሚችል እየተነገረ ይገኛል። በስፍራው ላይ የአሜሪካ ስጋት ነው። ብቅ ያሉ ልክ እንደ አልሻባብ ሁሉ ከፍተኛ የሆነ የወታደራዊ ስልትና ጥበብ ይዘው ሁቲዎችን እንዴት እናጥፋ የሚለው ነገር ቀጣዩ የአሜሪካ የቤት ስራ ሊሆን እንደሚችል እየተነገረ ይገኛል። ስለዚህም ወታደሮቿን እንዲሁም ደግሞ ዓለም አቀፍ የጦር መኮንኖቿን በየስፍራው ላይ አሰባስቦ በነዚህ ዙሪያ ላይ ብሪፍ ማድረግ ሊያስፈልግ ይችላል እየተባለ እየተነገረ ይገኛል። በእስራኤልና በዙሪያው ላይ ባሉ ሀገሮች መካከል ያለው ግጭት እየተፋፋመ ነው። እሱ ብቻ አይደለም። ለምሳሌ ግብጽ ከዚህ ቀደም ከእስራኤል ጎን ቆማ ብዙ ስትሞግት ወይም ስታግዝ እንደነበረ ይታወቃል። ከአብርሃም አኮርድ የትራምፕ ፕሮጀክት በኋላ ወይም ከአብርሃም ኢብራሂም ስምምነት ጋር የተያያዘ ማለት ነው። ነገር ግን ያ ነገር እየተናጋ እንደመጣ ታውቆ ቋንቋ አሁን ባለው በተለይም ደግሞ እስራኤል በተለይ በኳታር ያደረገችውን ጥቃት በኋላ ያለው ፖለቲካ ተቀያይሯል። ሰሞኑን እንደምታስታውሱት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በተባበሩት መንግስታት ጠቅላላ ጉባኤ ላይ ተገኝተው ስብሰባ ሊያደርጉ ሲሉ ወይም መግለጫ ሊሰጡ ሲሉ በአዳራሽ ውስጥ ያሉት ሰዎች ሁሉ ነቅለው መውጣታቸው የሚያሳየው ነገር አለም ወደ አንድ አድማ ውስጥ እየገባች እንደሆነና አደገኛ ቅኝት እየተፈጠረ እንደሆነ እየተነገረ ይገኛል። በዚሁ አካባቢ ላይ እንደሚታወቀው እንግዲህ በተለይም የፓለስቲኒያን የፍልስጤማውያን መንግስት እንዲመሰረት ኦልሞስት እነዚህ ሀገራት እውቅና ሰጥተዋል ማለት እንደ ፈረንሳይ፣ እንደ ካናዳ፣ እንደ ሌሎችም እንግሊዝን ጨምሮ እውቅና ሰጥተዋል ማለት ምን ማለት እንደሆነ ግልጽ ነው። እውቅና ሰጥተው ዝም ብሎ ሊቀመጡ አይችሉም። መንግስት እስኪሆን ድረስ ይሄዳሉ። ያ ማለት እንግዲህ ለሞራላቸውም ለክብራቸውም ይሄ በትክክል ይደረጋል ማለት ነው። ይሄም በማድረግ ሂደት ውስጥ የሚያመጡት ነገር አለም አቀፍ ቀውስን ያመጣል። ይሄም አሜሪካ ከእስራኤል ጎን እንድትቆምላት ሊያርግ የሚችለው ነገር እያፋፋመ እያጋገም እየመጣ እንደሆነ የሚታይ ነው። ሌላው አሜሪካ ስጋቴ ብላ እንግዲህ በቀጣዩ ጦርነቱ በእነዚህ አምስት ዓመታት ውስጥ አሜሪካንን ጎትቶ ይዞ ሊገባ የሚችል ጦርነቶች መካከል አንዱ ከቻይና ጋር አሜሪካ ያላት ውጥረት እየተፋፋመ መምጣቱ ነው። ይህም እንግዲህ በታይዋን ላይ እየተደረገ ያለው ነገር አሜሪካ እንደ ቀላል አትመለከተውም። እንደገና ቻይናም በእጅጉ በእጅጉ ከመቼውም ጊዜ በላይ ከፍተኛ ውጥረት የገባችበት ቦታ እንደሆነና ሰዎች ተመስጠው ጦርነትን እያሰቡ በጦርነ ዙሪያ ላይ ተመስጠው እያሰላሰሉ ያሉ መሆኑን እየተመለከትን እንገኛለን። ቻይና በታይዋን ጉዳይ ላይ ያላት አቋም አሜሪካንን ወደ ጦርነት ጎትቶ ይዞ ሊገባ እንደሚችል እየተነገረ እየተጠበቀ ነው ያለው በማንኛውም ሰዓት ላይ በማንኛውም ስህተት ይህን ስፍራ ወደ ጦርነት ይዞት ሊገባ እንደሚችል ይታወቃል። ስለዚህ አሜሪካ እሱ ብቻ አይደለም በደቡቡ የቻይና ክፍል ባህር አካባቢ ላይ ያሉ ስጋቶችም አሉባት። እነ ፊሊፒንስና እዛ አካባቢ ላይ ያሉ የአሜሪካ ወዳጅ የሚባሉ ሀገራት በተደጋጋሚ ከቻይና ጋር በነዚህ የደቡቡ የቻይና ባህር ክፍል ላይ ያለ ግጭታቸው እየጨመረ ነው። በዚህም ቦታ ላይ ደግሞ አሜሪካ እጄ አለበት ወይም ደግሞ እኔ መለከተኛ የምትላቸው ደሴቶችና መሰል ቦታዎች ላይ ቻይና የምታደረገው መስፋፋት እንድታቆም ለማድረግ በየጊዜው ጥረት እየተደረገ ነው። እዛ ስፍራ ላይ ጦርነት አይቀሬ ሆኖ ሁሌ አፍጦ እየመጣ ካለበት ቦታዎች መካከል አንዱ ይገኛል አሜሪካ። ስለዚህ በማንኛውም ሁኔታ ላይ እዚህ ቦታ ላይ ያሉ አካላትን፣ ጄኔራሎችን፣ የጦር መኮንኖችን ማንቃት ይጠበቅባታል ማለት ነው። ስብሰባው ምናልባት ከዚህ አለም አቀፍ የሆነ ውጥረት በአንድ ጊዜ የተፈጠረበትና እየተሰማ ያለ ውስጥ ለውስጥ እየተነገረ ያለ ነገር አለ። ያ እንዲጠነካከር ወይም በዛ ዙሪያ ላይ በጣም ጥንቃቄ ማድረግ እንደሚገባ ለማሳየት እንደሆነ እየተነገረ ነው። ከዛ ውጭ ደግሞ እንደሚታወቀው አሁን በመካከለኛው ምስራቅ ካሉ ግጭቶች መካከል አንዱ በዌስት ኤዥያ ማለትም ኢራን ባለችበት ስፍራም አካባቢ የቂም በቀል ፖለቲካ በማንኛውም ሰዓት ሊፈጠር የሚችል ነገር እንደሆነ አፍጦ ያለ ነገር ነው። እንበልና እንግዲህ በእስራኤል ላይ የጦር ዘመቻ ወይም የጦር ዘመቻዎች በተለይ በጋዛ ላይ ተመልክቶ ዓለም አቀፍ ትብብር ቢደረግባት እዛ ቦታ ላይ ያለችዋ ኢራን እንደዚሁ ነገሮችን በቀላል የምትመለከተ አይሆንም። አሁን ባለበት ሁኔታ ላይ የሁቲና በተለይም ደግሞ የእስልምና ላይ ሱኒና ሺያ እስልምና ለረጅም ጊዜ ተለያይቶ ያለበት ፕሮጀክት እንዳለ ይታወቃል። ይሄን የሰሩት አሜሪካዎቹና እስራኤሎቹ ናቸው። ስለዚህ አንድ ሆነን በብርታት ክንዳችን ልንዋጋ ይገባናል የሚል ውስጣዊ ምስጢር ያለባቸው ስብሰባዎች ተደጋጋሚ በአረብ ሀገር ሀገራትና በተለይ ኢራን ባሉበት አካባቢ ላይ የተደረገ ነው። ይሄ ውስጣዊ ምስጢሮች ደግሞ አሜሪካ የፔንታጎን መረጃ ምናልባትም እነዚህን ሰዎች ጀኔራሎችን ሰብስበው በደንብ አድርጎ ዓለም አቀፍ ጦርነት በአንድ ጊዜ የአሜሪካን ላይ የሚደረግ ዘመቻ ወይም አሜሪካ ኃይሌ ጉልበቴ ያለቻቸው ቦታዎች ላይ የሚደረገው ዘመቻ በአንድ ጊዜ ሊቀጥል ከቻለ ይህን ስፍራ መታደግ ያስፈልገናል የሚለው ነገር ለጀኔራሎቹ በአንድ ጊዜ ብሪፍ ማድረግ የሚያስፈልግ እንደሆነ እየተነገረ ይገኛል። ከዛ ውጭ እንግዲህ ጦርነቶች ሌላ አፍጠው ካሉበት ቦታው መካከል አንደኛ ያገኘው በደቡብ የአሜሪካ ክፍል አካባቢ ላይ ያሉ አሁን በሰሞኑ እንደበሰማችሁት በነ ቬኔዙዌላ እና እዛ አካባቢ ባሉ ሀገራት ላይ ደቡብ አሜሪካ የላቲን አሜሪካ ሀገራት መካከል ያሉ ከአሜሪካ ጋር ያሉት ውጥረቶች እየጨመሩ ነው። በተለይ ትራምፕ የመጣበት የጦርነት አይነት መንፈስ በከፍተኛ ሁኔታ ላይ ትራምፕን ከሌሎች ዓለማት ላይ ሊያጋግሙት ሊያገዳድሉ የሚችሉ ነገሮችን እየፈጠረ ያለ ሰው እንደሆነ የሚያሳዩ ናቸው። ለሰላም የመጣ የሚመስል ነገር ግን ዓለምን ወደ ኬኦስ ይዞ ለመግባት ጫፍ ላይ ያለ ሰው እንደሆነ ይታወቃል። ዓለምን በሁለት ቁማር የሚጫወት አይነት አካሄድ የሚሄድ ሰው እንደሆነ ይታወቃል። ይሄም ቀጣይ አሜሪካ የጦርነት ስጋት ኤሪያ ሊሆን እንደሚችል እየተነገረ ይገኛል። በዋናነት ደግሞ በተለይ በተለይ በሩሲያና በኔቶ አባል ሀገራት መካከል ባሉ ሀገራት ውስጥ እየደረገ ያለው ነገር አፍጦ አግጦ ጦርነትን የሶስተኛውን ዓለም ጦርነት በማንኛውም ሰዓት ሊለኩስ እንደሚችል እየተከነገረ ይገኛል ማለት ነው። ለዚህም እንግዲህ ፕሬዚዳንት ትራምፕ ለረጅም ጊዜ በዚህ ቦታ ላይ ሰላም አመጣለሁ በሚል ጥረት ሲያደርግ እንደቆየ ወይም ጥረት፣ የስም ጥረት ነው ነገርየው። ምክንያቱም የራሱን የሆነ የሰላም ኖቤል ሽልማት ተሸላሚ ነኝ ለሚለው ነገር እንጂ እዛ አካባቢ ላይ ያለው የአሜሪካ ፖሊሲ ሊቀየር አይችልም። አሜሪካ ከኔቶ ጋር ያላት አባልነት እንደገና አሜሪካንም ወደ ጦርነት ይዟት ሊገባ የሚችለው ነገር ግልጽና ግልጽ ነው። በሰሞኑን እየተነገረ ያለው ነገር በጠቅላላ ሩሲያ በዚህ አካባቢ ላይ ያላትን የጦር አቅም በተለይ የኒኩሌር ጦር አቅሞቿን በጠቅላላ እያጠነካከረች ትገኛለች። ይሄ ነገር ደግሞ እያመጣ ያለው ነገር ቀላል የሚባል አይደለም። ይሄ ጉዳይ አሜሪካን ስቦ ወደ ጦርነት ይዟት የማይገባበት ምክንያት የለም እየተባለ እየተነገረ ነው። እንደምታውቁት እንግዲህ ፕሬዚዳንት ትራምፕ እዚህ ቦታ ላይ አሁን ሰሞኑን አጀንዳውን ኦርሞስ ሲቀይሩ ትመለከታላችሁ። በተለይም ደግሞ ለዩክሬን የሚያግዘው ነገሩ እየጨመረ ነው። የዩክሬኑ ፕሬዚዳንት ከአሜሪካ መንግስት ላይ እየጠየቀ ያለው የጦር መሳሪያዎች በጣም ከባድ ከባድ የሚባሉ ናቸው። ፕሬዚዳንት ትራምፕ ይሄንን በገንዘብም ቢሆን ሊሰጥ እንደሚችል ይታወቃል። እነዚህ ነገሮች ደግሞ ሩሲያ በፍጹም የምትደራደርበት እንዳልሆነ እየተነገረ ይገኛል። እንግዲህ ምናልባት የተነገሩ ካሉ ነገሮች መካከል አንደኛው በሩሲያና በቻይና መሪዎች ሌሎችንም ሀገሮች ጨምሮ ማለት ነው፣ ከፍተኛ የሆነ የፖለቲካ መፈልቀቅ ሁኔታ እየጨመረ ነው። ጸረ ዶላር ወይም ደግሞ በተለይ ዶላርን የማዳከም ስራ ዓለም ላይ እየጨመረ መምጣቱ ደግሞ በአሜሪካዎቹ በተለይ ትራምፕ የማይደራድረው ነገር ነው። በዚህ ዙሪያ ላይ ደግሞ ሌላ ዋር፣ ሌላ ጦርነት ግንባሮች እየተከፈቱ ነው። በተለይ ብሪክስ ሀገራት መካከል አለማትን እያሰባሰቡ ያሉበት መልኩ ከኢኮኖሚ ጦርነት ወደ ግንባር ጦርነት ሊቀየር እንደሚችል አሜሪካ ከፍተኛ ስጋት ቼ ብላ የያዘቻቸው ቶፕ ሊስቶች እንደሆኑ ይታወቃሉ። ከዛ ውጭ በየቦታው ላይ ያሉ በተለይ ፕሮክሲ ዋርስ የሚባሉት ወይም ፕሮክሲ ጦርነቶችን ሁሉ ሳይቀር ቦታው ሊፈለቀለቁ እንደሚችሉ እየተነገረ ነው ያለው። በማይታወቅ መልኩ ጦርነቶች በየስፍራው ሊሆኑ ይችላሉ። ይሄ እንግዲህ በመጽሐፍ ቅዱስ ላይ በትንቢት የተቀመጠ ነው። የመጨረሻው ዘመን ጦርነት፣ በጣም ከባድ ጦርነት እንደሆነ በግልጽ ተናግሯል። አንደኛ ወዮ አልፏል። ሁለተኛው የው ወዮ ምን እንደዚህ ሶስተኛው ወዮ እንደሚመጣ ይናገራል። ሶስተኛው ዓለም ጦርነት በዮሐንስ ራእይ ላይ የማይቀር ጦርነት እንደሆነ ይታወቃል። ለዚህ እንግዲህ በየቦታው ላይ ያሉ የደህንነት ስለላዎችና የመረጃ አቅሞቻቸው እንደሚያሳየው ጦርነቶች ውስጥ ለውስጥ እየተደገሱ እንደሆነ የሚያሳይ ነው። ግን ውድ ቤተሰቦች መርሳት የሌለባቸው ነገር ቢኖር ጦርነቶችን የሚደግሱት እንደምታውቁት የሀገር መሪዎች አይደሉም። ጦርነት የሚቀነባበረው በሲክሪቱ ማህበረሰብ እጅ ነው። የሲክሪቱ ማህበረሰብ ደግሞ ጦርነቱን የሚቀምርበት አንደኛው ምስጢር ምስጢረኛው ማህበረሰብ የአሜሪካዊ፣ ጀርመናዊ፣ ጣሊያናዊ፣ ቻይናዊ፣ ሩሲያዊ ነኝ ብለው የሚሉ አይደሉም። ወጥ የሆኑ ቡድኖች ናቸው። እነዚህ ቡድኖች ደግሞ የሚደግሷቸው ጦርነቶች ማለት ቀላል ጦርነቶች አይደሉም። እነዚህ ጦርነቶች በመደግሳቸው የተነሳ የኢኮኖሚያቸው አለም ላይ ያድጋል። ጦርነት እያንዳንዱን የእነዚህ ምስጢረኛው ማህበረሰብ የጥልቁን እምነት ተከታዮች ጦርነት ማለት ለነሱ ደም የሚነግዱበት ሰው ነፍስ የሚነግዱበት ኩላሊት ምንም ሳይቀር የሚነግዱበት ከምንም በላይ ደግሞ ደም የሚያስገብሩበት ለጣዖቶቻቸው። ያ ብቻ አይደለም፣ ጦርነቶችን በመቀስቀሳቸው የተነሳ ደግሞ ኢኮኖሚያቸው የሚፈረጥምበት ከፍተኛ የሆነ የጦር መሳሪያ ንግድ የሚያቀለጣጥፉበት ነው። ዓለም ላይ አሉ የሚባሉ የጦር መሳሪያ አምራቾች በጠቅላላ ጦርነት ከሌለ ዓለም ላይ ጦር መሳሪያ መሸጥ አይችሉም። ስለዚህ እነዚህና መሰል ጉዳዮች የዓለምን ጦርነት ጎትቶ ይዞ ሊመጣ በሚችል ደረጃ ላይ እንዳለ ይታወቃል። ፕሬዚዳንት ትራምፕም እንደነዚህ ዝግጅቶች በየጄኔራሎቻቸው ባሉ በየቦታው ላይ ያሉ ጄኔራሎችን ጠርቶ ለማድረግ እየተሞከረ እንዳለ የሚያሳዩ መረጃዎች እየወጡ ይገኛሉ። ለማንኛውም ቸር ያሰማን። እግዚአብሔር ለዓለማችን ምሕረት ለምድራችንም እንደገዝና ጉብኝት እንዲያደርግላት እኛ ግን በያለነው በዘመን ፍጻሜ ውስጥ መሆኑ ስለምንረዳ ይሄንን አስጨናቂ ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲዳኝና እንዲፈርድ ና፣ አሜን ማራናታ ጌታ ኢየሱስ ሆይ